የዛሬውን ጫና ያለው ነው አብርሃም ግን ነብስህ አይማርም ነብስህ አይማርም ሩታ እኮ ቆሌዋ ገፈፋት ደግሞ ሚስኪን አእምሮው ነቀል ያደርገዋል ሲላት አይባልም ትለዋለች ለአብርሃም ማለት ነው አይባልም አይ ሩታዬ፣ የእውነት እጅግ በጣም አሳዝናኛለች ማለት ነው። አሚሮ ደግሞ በጣም ደስ የሚል ልጅ ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ ሌላው ደግሞ ትላንትና በአብርሃም ላይ በሰራሁት ቪዲዮ በአብርሃምና በሩታ ላይ ሰርጋቸው ዱባይ ላይ ነው ብዬ በሰራሁት ቪዲዮ አንዱ አመጣ ምናለች፣ ይሄ ቡታጀራ የሚባል ሀገር መንግስት የለውም ብላ ጻፈችም። አንቺ የምቀኛ፣ የምቀኛ ሰፈር ልጅ ማለት ነው እምንጋባው ዱባይ ነው አሉ እንጂ መቼም ሰርቀው አልጠፍ ወንጀል አልሰሩ። ምንድን ነው ቦታደራ መንግስት የለም ወይ መንግስት የለም ወይ ያላችሁ አበርሸና፣ ሩታ ለማሳሰር ነው ወይስ ምንድን ነው? አላሰራ አላችሁ እኮ። ለማንኛውም አንቺ ግን በደንብ አድርጌ ልነግርሽ እፈልጋለሁ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ አብዛኛኝ ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰቤው ነው። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአበርሸና የሩታ እንዲሁም ደግሞ የአሚሮ ቪዲዮ ነው ማለት ነው። ዛሬ ለየት ባለ እጅግ በጣም በሚያስቅ የሚያዝናና ቪዲዮ ይዘው መጥተዋል ማለት ነው። ያው የመጡት በራ የራሳቸው ቤት ሳይሆን በሌላ ቤት በአሚሮ ቤት ነው የመጡት ማለት ነው። አብርሽና ሩታ ያው እንደምታዩት አብርሽና ሩታ እጅግ በጣም መልካምና ጥሩ ወጣቶችን የሚያበረታቱ ጀግናዎች ናቸው። እንግዲህ አምሮ፣ ምነው አሚሮ ነው፣ አዎ አሚሮን የራሱ የዩቱብ ቻናል ከፍተውለታል። የአብርሽ ጓደኛ ነው፣ የቡታጀራ ልጅ ነው። እሱን ለማበረታታት የእሱ የዩትብ ቻናልን ከፍተው ሰብስክራይብ እንዲደረግ እንግዲህ አሚሮን ሩታን ፕራንክ በማድረግ ጀምሮታል ማለት ነው። አ እብድ ሆኖ ሩታዬን በደንብ ባርጎ አደነጋግሯታል ማለት ነው። ጭራሽ እኮ የሶፋው ጫፍ ላይ ተኛ እኮ፣ ተኛ ደራርቦ የሶፋውን እንትን ትራስ ደራርቦ እዚህ ላይ አስቀምጪልኝ፣ ምግቡ እንጀራውን እዚህ ላይ አስቀምጪልኝ። ወርደህ ጠረጴዛ የምግብ ጠረጴዛው ላይ ብላ ስትለው ምን እንዳላት ሰምታችኋል? እረ የባል ነው የባልና የሚስት ነው ነውር ነው አላት ማለት ነው። እኔ ግን እውነት በጣም አሳዝናኛለች። አብርሃም ትንሽ ትንሽ ነካ ያደርገዋል ሲላት፣ አይባልም አለችው። ከጭንቀቷም አስባለች፣ እንደዛ ለምን ትላለህ ለማለት ፈልጋ ነው። እና አብርሽና ሮታ የእውነት ትለያላችሁ አብሪሽ ትለያለህ እጅግ በጣም አድርገን ከልብ ነው የምናመሰግነው ማለት ነው። እንደዚህ አንዳንድ ወጣቶች ጓደኞች የምታውቃቸውን እንደዚህ የዩቱብ ቻናል ከፍተ ስለምታበረታታቸው እጅግ በጣም አርገን ከልብ ነው የምናመሰግነው የእውነት ማለት ነው። ልክ እንደ አብሪሽ አይነቱ ያብዛልን። በዚህን ሰዓት እንደ አብሪሽ አይነት ፌመስ ሆኑ ዩቱበሮች እውነቴን ነው የምላችሁ አይደል እንደ አብሪሽ ሶስት መቶ ሺ ሁለት መቶ ሺ ሰብስክራይብ የያዙ ተውና ሀያ ሺ ዲስክራይብ ይዘው እንኳ እንዴት ጢባራቸውን እንደሚነፉ ታውቃላችሁ አይደለም። እንኳን አይደለ የዩቱብ ቻናል ከፍተው ሊያበረታቱ ስተውና ዞር ብለው እንኳ ማየትን አይፈልጉም። እንኳን ስለሆነ ነገር እንኳ ብታናገሯቸው እንኳ መልስ የማይሰጧቸው አሉ። በእርግጥም ሁሉም አይደለም፣ እጅግ በጣም መልካሞችም አሉ። ልክ እንደ አብሬሽ ማለት ነው እና አብሬሽ ትለያለ ወጣቶችን ስለምታበረታታለን የዩቱብ ቻናል ከፍቶም ስለሰጠን ብቻ ሳይሆን ብዙዎቻችን በአብሬሽ እና በሩታ ሰብስክራይብ አግኝተናል፣ ቪዮ አግኝተናል፣ እይታ አግኝተናል። ይህ የማይደበቅ ነገር ነው ማለት ነው። እየመረረንም እንደ ኮሶ እንጋተዋለን ማለት ነው። አንዳንዶቻችሁ እኮ ስለ አብርሽና ስለ ሮታ የሆነ ጥሩ ነገር ሲወራ የሚያጦለውለን ነገር አለ ማለት ነው። ፎቷቸው እየለጠፍን ሰብስክራይብ እያደረ እያገኘን ቪው እያገኘ ስለነሱ ጥሩ ነገር ሲወራ ደስ የማይለን አለን ማለት ነው። እና አብርሃም የእውነት ትለያለ። አብርሃም እጅግ በጣም መልካም የሆነ ልጅ ነው፣ በጣም ከምነግራችሁ በላይ ማለት ነው። እና የቡታጀራ ልጅ ነው፣ የማቃው ልጅ ነው። ስለዚህ ሆነ የስራ ፍላጎት ማለት የመስራ ፍላጎት አለው፣ ታይለንት አለው። ያሳያል ልጅ ታይለንት እንዳለው ማለት ነው። ጎበዝ ነው። አክቱ ላይ እንግዲህ ዛሬ ላይ አክቲንግ ላይ በጣም ደስ የሚል ፕራንክ ነው ያደረጋት ማለት ነው። ይሄ ደግሞ ቢሰራ ዩቲብ ላይ ቢሰራበት ደግሞ የሚያዋጣው ነገር ነው እና ስለ አበረታታለን እጅግ በጣም አድርገን ካለብ እናመሰግናለን ሌላው ትላንትና ስለ አብርሽና ስለ ሩታ በሰራሁት ላይ በእኔም ቤት ላይ ሳይሆን ብዙዎቹ ቤት አንዳንድ ቅንቅናም ምቀኛዎች የምታወሩት የምትጽፉት ኮመንት በጣም ነው የሚገርመኝ ይሄ ቡታጀራ የሚባል ሀገር መንግስት የላትም ወይ ቪዲዮ ሰሩ እንጂ እነዚህ ልጆች አልሰረቁ አልሰረቁም እኮ የማንም ቤት አንኳ ገብተው ንብረት አልሰረቁ ወይም ደግሞ የማንም ቤት ገብተው ንብረት የሰረቁ ልጆች አይደሉም። እነዚህ ልጆች እየሰሩ እንጂ ምንም ያደረጉት ነገር የለም። ሌላው መንግስት የለም ወይ ላልሹ መንግስት አለ። ለአንቺ የሚያስተዳድርሽ መንግስት ለቡታጀራም ያስተዳድራል። ለሰማንያ ስድስቱንም ብሔር አንድ መንግስት ነው ያለው ማለት ነው። ይገባሻል አይደለ ለነገሩ ምን ይገባቸዋል አንዳንዶቻችሁ ዶንቆሮች የምቀኝነትና የቅናት እንትን መንፈስ እዚህ ጭንቅላታችሁ ላይ ዝግት ስላደረገው ይሄ ቡታጀራ የሚባል ነገር በቃ ነገር ግን ለየት ባለ መንገድ ልነግርሽ የምፈልገው በአንድ መሰሶ በአንድ ጎጆ ቤት ሁለት መሰሶ የለም ገባሽ አይደለ አንድ መሰሶ ነው ያለው ስለዚህ ለኢትዮጵያ ሁሉ ለሰማንያ ስድስቱንም ብሄር አንድ መንግስት ነው ያለው ማለት ነው። ለአንቺ ሀገር ወይም ለአንቺ የሚያስተዳድርሽ መንግስት ለቡታጀራ ያስተዳድራል ማለት ነው። ቡታጀራ ግን በጣም ይወዳታል መንግስት ማለት ነው። ለምን መሰለሽ? የስራ ሰው ስለሆነ ማለት ነው። የለውጥ ሰው ስለሆነ ማለት ነው። ምን ለማለት ፈልጌ ነው? አብርሃም ደግሞ መንግስት ቢያገኘው ማለት ነው። አብርሃምን እንደሚለው ታውቂያለሽ? ጀግና ጎበዝነ ወጣቶቹን ስራ እንዴት እንደሆነ እያሳያቸው ነው ብሎ ነው እንደውም የሚሸልመው ማለት ነው። በቃ እረፊው። ይሄ ነው የሚለው ማለት ነው። እኔ ቡታጀራ የሚባል ቡታጀራ እያላችሁ እኮ በቃ ጭንቅላታችሁ እኮ ውልቅ ሊል ነው። ቡታጀራ እኮ በስራ ነው፣ ስራ እየሰራ እኮ ነው እያሳያቸው ያሉት ማለት ነው። አረብ ሀገር የምንገኝ ዩቱበሮች ሀገር ላይ ቁጭ ብለው ሀገራቸው ላይ ንጹሕ አየር እየተነፈሱ ከቤታቸው ላይ ወጥተው እየገቡ የነሱ ፎቶን የማይለጥፍ በእነሱ የማይሰራ ማንም የለም። ሰብስክራይብ ቪው የማያገኝ ማንም የለም። ስለዚህ እነዚህ ልጆች ምን አደረጉ? ምንድን ነው የሰሩት? ወንጀል ሰርተዋል? መንግስት የለም ወይ የሆነ ነገር የሚያደርጋቸው የለም ወይ? አረ ወደ ራሳቸው ተመለሱ። በመጀመሪያ ከቅናትና ከመጥፎ አስተሳሰብ ውጡ። በቃ እነዚህ ልጆች እንዴት ነው የሰሩት? ልክ እንደነሱ እንዴት ነው መሆን ያለብኝ እንዴት ብሰራ ነው እንደነሱ የሰው መውደድና የሰው ፍቅር ሊሰጠኝ የምችለው ብላችሁ፣ እስኪ አንዳንዴ ወደ ራ ለማሰብ ሞክሩ። ያው እንዶ ከላይ ካልተሰጠን እኮ ክፋት ብቻ ከሆነ ከተሰጠንኩ፣ ምንም ማድረግ አይቻልም። ነገር ግን ከክፋት ወጥታችሁ ጥሩ ነገር ለማሰብ ሞክሩ ነው ምላችሁ ማለት ነው። ለማንኛውም የእኔ ውድ አንቺ ቅንቅና ማለት ነው፣ የእኔ ውድ እያልኩ እንትን ልበልሽ እንጂ እና መንግስት አለ እሺ፣ መንግስት አለ መንግስት አለ ምንም ማድረግ አይቻልም። ያው የመረረሽን ሽንጓጩ አበርሸና ሩታ መቼም ቢሆን ይሰራሉ። አበርሸና ሩታን ብቻ ሳይሆኑ ብዙ ብዙ ብዙ የሚደነቁ ቡታጀራ ላይ ብዙ ዩቱበሮች አሉ። ለማንኛው ሰላማቸኋለ፣ አብዛልኝ፣ ወዳችኋለሁ ባይ